ሰላም ጤና ይስጥልኝ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ እንዳያችሁት ብሩክ ሪል ስቴት ለፋሲጋ አምስት መቶ ሺ በአንድ ወር ውስጥ ፎሎ ካስደረግሽኝ አምስት መቶ ሺህ ብር ወይም ደግሞ ግማሽ ሚሊየን ብር እሰጥሻለሁ ባላት መሰረት ዛሬ አግኝታለች ማለት ነው። ዋው በጣም ደስ ይላል በእውነት። ብሩክ ሪል ስቴት ሰዎችን ያበረታታል ማለት ነው። ከዚህ በፊትም አይተናል ለላ ፎንቴን የሰጠውን እንትም ማለት ነው። እና በቃሉ መሰረት ይገኛል ማለት ነው። እና ዛሬ ፋሲጋዬ እንግዲህ በጣም ደስ ብሏታል። ብዙ ጊዜ ያው የመዳም ቅመሞች ናቸው ፋሲጋን የሚወዷት ምክንያቱም ሚስጥሯን አትደብቅም፣ ግልጽ ናት። ከየት ተነስታ የት እንደደረሰች አሁንም ያለችበት ፋሲጋ በምንድን ነው አሁን እዚህ ጋር የደረሰችው? ከመዳም ስራና ና ከቲክቶክ ስራ ራሱ የቲክቶክ ስራ በምላሴ ነው ያገኘሁት የምትል በምላሴ ነው ያለፈልኝ የምትል ጀግና ናት። ስለዚህ በግልጽነቷ በጣም ነው የምንወዳት ማለት ነው። ፋሲጋዬ እንኳን ደስ አለሽ። በእውነት በጣም ደስ ይብሎኛል። ምክንያቱም አንቺ ብቻ ሳቶኝ ብሩክ ሪልስቴትም በጣም ጀግና ነው ብለን ነው ምና የምናየው። ምክንያቱም ሰውን ያበረታታል ማለት ነው። ይሄ ራሱ አንድ ማበረቻቻ ነው። እና ፋሲጋ ደግሞ ያው እንግዲህ ብሩን ከተቀበልኩኝ ለምረዳው ሰው አለኝ ብላለች ማለት ነው። ይሄን ብር ብቻዋን አይደለም የምትበላው። ስለዚህ ብቻውን የማይበላ ሰው ደግሞ የሆነ ነገር ሲያገኝ የሆነ ነገር ከዛ ላይ ሲያደርግ ነው እንግዲህ ፈጣሪ የሚረዳው ማለት ነው። እና ፋሲጋዬ እንኳን ደሳለሽ ብለናል። ከመዳም ቅመሞች አንዷ ነሽ። ስለዚህ ጀግና ነሽ። ለውጥ ለሰው ላይ ጥሩ ነው። በብዙ ነገር ተለውጠሽ አይተናል። ያው ብዙ ነገር ከመጀመሪያም ተነስተሽ እዚህ ጋር ለመድረስሽ እንግዲህ ምክንያት የሆነው ዋናው ጥንካሪሽ ነው ብዬ ነው ማስበው እና ቤተሰብ ማለት ነው እንግዲህ እኛም ከመዳም ቅመሞች እንግዲህ በምላሴን ያለፈልኝ ብላለች ፋሲጋዬ። የሰው ልጅ ሰርቶ ያላለፈለት ሰው በምላሱ ያልፋል። እንዲ ያለችው ቃል ሁሌም ነው እንት የምትለኝ። ና አንዳንድ ጊዜ እለፍለት ባለው ሰው ባለው ነገር ነው ፈጣሪ የሚያልፈው ማለት ነው። እና ፋሲጋዬ እንግዲህ እንኳን ደሳለች ለማለት ያክል ነው። በነገራችን ላይ ፋሲጋን ስናይ በጣም ብዙዎቻችን እንበረታታለን። ምክንያቱም ጀግና ስለሆነች ማለት ነው። በራሷ ትኮራለች፣ በራሷ አታፍርም፣ በራሷ በቃ አደለ። አንዳንድ ጊዜ እንዲህ አይነት ነገሮች እራሱ ለሰው ልጅ አስፈላጊ ናቸው ማለት ነው። ስለዚህ ፋሲጋዬ እንኳን ደስ አለች ለማለት ያክል ነው ማለት ነው። በድጋሚ እንግዲህ ያው በጣም ሚዲያው ተጨናንቋል። ደስ ብሎኛል። እንኳን ደስ አላችሁ እያለች ነው ማለት ነው። ስለዚህ እንግዲህ የፋሲጋ አድናቂዎች በሙሉ ማለት ነው። የፋሲጋ አድናቂዎች ወይንም የውሽዬ አድናቂዎች ሁላችሁም በነገራችን ላይ እኮ ይሄን እኮ እሷ ይሄን ላገኘችው ራሱ የሚቀናበት የሚቀናባት ራሱ አይጠፋም መቼም። እኛ ሰዎች እኮ እኛ ሰዎች በጣም ያው ምቀኞች ስለሆነን ማለት ነው ለሚያገኝ ሰው አንዳንዴ ያው የሚያካ አይጠፋም ለማለት ያክል ነው። በነገራችን ላይ እኔ በሶስት ስልክ ነበረ ፎሎ ያደረግኩት። ምክንያቱም ያው ለሱ ብዬ ሳይሆን ያው ለሷ ብዬ ማለት ነው። እና ፋሲጋዬ እንግዲህ እናመሰግናለን እኛም ማለት ነው ማንን ለብሩክ እስቴት ነው እንትናችን እና ያው ይቀጥል ነው ምለው። አሁንም ብዙዎች ጀግኖች አሉ መበረታታት ያለባቸው ሰዎች በጣም ስላሉ እናንተም ቀጥሉበት ማለት ነው እና በጣም ደስ ይላል። የሰው ልጅ እኮ የሆነ ነገር ለመርዳት ሲፈለግ ግድ ስራ ሰርቶ ወይ ደግሞ የሆነ ነገር አድርጎ ሳይሆን በቃ ባለው ነገር ራሱ ማበረታታት ለሰው ልጅ ጥሩ ነው። ያኛውን ሰው ሲያይ ያኛው ደግሞ ሌላኛው የእሷ ጓደኞች ደግሞ ይበረታታሉ ማለት ነው። የመዳም ቅበሞችም እንግዲህ በርቱ፣ ያልፋል ማለት ነው። ያልፋል፣ የማያልፍ የለም። ቀን እስኪ ያልፍ ያለፋል ነው ይባል እና ቤተሰብ በዛውም ደግሞ እስቲ ሰብስክራይብ እያደረካችሁ ላይክ አድርጉ። እስቲ አይታችሁ ዝም ብላችሁ እንትን ብቻ አይታችሁ አትለፉ ማለት ነው። ላይክ አድርጉልን አበረታቱን። እኛን ምንድን ነው አይከፈልበትም አይደለ እንዴ? ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ እንዳያችሁት ብሩክሊ ሪል ስቴት ለፋሲጋ አምስት መቶ ሺ በአንድ ወር ውስጥ ፎሎ ካስደረግሽኝ አምስት መቶ ሺ ብር ወይም ደግሞ ግማሽ ሚሊየን ብር እሰጥሻለሁ ባላት መሰረት ዛሬ አግኝታለች ማለት ነው። ዋው በጣም ደስ ይላል በእውነት። ብሩክ ሪልስቴት ሰዎችን ያበረታታል ማለት ነው። ከዚህ በፊትም አይተናል ለላፎንቴን የሰጠውን እንትም ማለት ነው። እና በቃሉ መሰረት ይገኛል ማለት ነው። እና ዛሬ ፋሲጋዬ እንግዲህ በጣም ደስ ብሏታል። ብዙ ጊዜ ያው የመዳም ቅመሞች ናቸው ፋሲጋን የሚወዷት ምክንያቱም ሚስጥሯን አደብቅም ግልጽናት ኬት ተነስታየት እንደደረሰች አሁንም ያለችበት ፋሲጋ በምንድን ነው አሁን እዚህ ጋር የደረሰችው? ከመዳም ስራና ና ከቲክቶክ ስራ ራሱ የቲክቶክ ስራ በምላሴ ነው ያገኘሁት የምትል በምላሴ ነው ያለፈልኝ የምትል ጀግና ናት። ስለዚህ በግልጽነቷ በጣም ነው የምንወዳት ማለት ነው። ፋሲጋዬ እንኳን ደስ አለሽ። በእውነት በጣም ደስ ብሎኛል። ምክንያቱም አንቺ ብቻ ሳቶኝ ብሩክ ሪል እስቴትም በጣም ጀግና ነው ብለን ነው የምናየው። ምክንያቱም ሰውን ያበረታታል ማለት ነው። ይሄ ራሱ አንድ ማበረታቻ ነው። እና ፋሲጋ ደግሞ ያው እንግዲህ ብሩን ከተቀበልኩኝ ለምረዳው ሰው አለኝ ብላለች ማለት ነው። ይሄን ብር ብቻዋን አይደለም የምትበላ። ስለዚህ ብቻውን የማይበላ ሰው ደግሞ የሆነ ነገር ሲያገኝ የሆነ ነገር ከዛ ላይ ሲያደርግ ነው እንግዲህ ፈጣሪ የሚረዳው ማለት ነው። እና ፋሲጋዬ እንኳን ደሳለሽ ብለናል። ከመዳም ቅመሞች አንዷ ነሽ፣ ስለዚህ ጀግና ነሽ። ለውጥ ለሰው ላይ ጥሩ ነው። በብዙ ነገር ተለውጠሽ አይተናል። ያው ብዙ ነገር ከመጀመሪያም ተነስተሽ እዚህ ጋር ለመድረስሽ እንግዲህ ምክንያት የሆነው ዋናው ጥንካሬሽ ነው ብዬ ነው ማስበው። እና ቤተሰብ ማለት ነው እንግዲህ። እኛም ከመዳም ቅመሞች እንግዲህ በምላሴን ያለፈልኝ ብላለች ፋሲጋዬ። የሰው ልጅ ሰርቶ ያላለፈለት ሰው በምላሱ ያልፋል። እንዲ ያለችው ቃል ሁሌም ነው እንት የምትለኝ እና አንዳንድ ጊዜ እለፍለት ባለው ሰው ባለው ነገር ነው ፈጣሪ የሚያልፈው ማለት ነው። እና ፋሲጋዬ እንግዲህ እንኳን ደሳለች ለማለት ያክል ነው። በነገራችን ላይ ፋሲጋን ስናይ በጣም ብዙዎቻችን እንበረታታለን። ምክንያቱም ጀግና ስለሆነች ማለት ነው። በራሷ ትኮራለች፣ በራሷ አታፍርም፣ በራሷ በቃ አለ አደለ አንዳንድ ጊዜ እንዲህ አይነት ነገሮች እራሱ ለሰው ልጅ አስፈላጊ ናቸው ማለት ነው። ስለዚህ ፋሲጋዬ እንኳን ደስ አለች ለማለት ያክል ነው ማለት ነው። በድጋሚ እንግዲህ ያው በጣም ሚዲያው ተጨናንቋል። ደስ ብሎኛል። እንኳን ደስ አላችሁ እያለች ነው ማለት ነው። ስለዚህ እንግዲህ የፋሲጋ አድናቂዎች በሙሉ ማለት ነው። የፋሲጋ አድናቂዎች ወይንም የውሽዬ አድናቂዎች ሁላችሁም። በነገራችን ላይ እኮ ይሄን እኮ እሷ ይሄንን ላገኘችው ራሱ የሚቀናበት የሚቀናባት ራሱ አይጠፋም። መቼም እኛ ሰዎች እኮ እኛ ሰዎች በጣም ያው ምቀኞች ስለሆነን ማለት ነው፣ ለሚያገኝ ሰው አንዳንዴ ያው የሚያካ አይጠፋም። ለማለት ያቅል ነው። በነገራችን ላይ እኔ በሶስት ስልክ ነበረ።